የሰው ልጅ በተፈጥሮ ስለማያውቀው ነገር ፕሬዘንት እንኳን ማድረግ በጣም ነው የሚከብደው። በትምህርት አለም ራሱ እንደ ምሳሌነት መውሰድ እንችላለን። መቼ ፍቅር እንደሚይዝህ ላታቅ ትችላለህ። ከማን እንደሚይዝህም ላታቅ ትችላለህ። ጀስት የምታውቀው አንድ ነገር ታይፕክን ወይም የምትስብህን ሴት ሊሆን ይችላል የምታውቀው አሁን ለፍቅር ዝግጁ አይደለሁም። ፍቅር ምንድን ነው የሚለውን ጥያቄ ራሱ ላትመልስ ትችላለህ። ወይም ላይ ጥምቅ ይችላል ወሬው። አሁን ላይ በጣም ብቸኛ መሆን የሚፈልግ ሰው ድንገት ፍቅር ይዘውና ከእሷ ጋር ብቻ ደግሞ መሆን ሊፈልግ ይችላል። እሱ አይደለም ፖይንታችን። ነገር ግን መጀመሪያውኑ ለአንድ ሴት እንደወደድካት ከመናገር በፊት እንዲሁም ደግሞ ፍቅረኛ ካረካትም በፊት ወይም ማድረግ ስትፈልግ ራሱ እንዴት ነው መምራት የምትችለው የፍቅር ህይወታችሁን፣ የመሪነት ሚናህን ለመጫወት ብሊሆን ይችላል ለመከበርም፣ በስነ ስርዓት ኢንቨስት ላደረግከው ነገር ትክክለኛ ቫሊድ መደረግ ባለብህ መንገድ ቫሊድ እንድትደረግን በሴት ልጅ ስለ ሴት ልጅ ማወቅ ስላለብህ ፍቅርን ከመናገር በፊት ፍቅረኛ ከመያዝ በፊት በአጠቃላይ በፍቅር ህይወት ውስጥ የሚያለቅ ሊሆን ይችላል የግዴታ ልትረዳቸውና ልታውቃቸው የሚገቡ መሰረታዊ ነገሮችን ነው በዛሬ ቪዲዮ ላይ የምነግራችሁ። ሴት ልጅ እንዴት ነው የምትሰራው? እንዴት ነው የምታስበው? ሀሳቧንና ፍላጎቷን ስሜቷን በምን ቋንቋ ነው የምትገልጸው? ብዙ ነገር አውርተናል። ነገር ግን አብዛኛዎቻችሁ ፍቅር ይዛችሁ ቢሆን በእኔ የምኞት ከያዛችሁን በኋላ ሊሆን ይችላል ወይ ፍቅርም ውስጥ ሆናችሁ ሊሆን ይችላል እነዚህን የግድ ማወቅ አለብህ ይጠቅምሃል እንዳልኩ ማትፈለግበት ቦታ ከሆነ ለመሄድ የምፈልገው ቦታ ነው ካልክ ለመምራት ለመመራት ሳይሆን ደካማ ለመሆን ሳይሆን ጠንካራ ሆነ ለመታየት በሚገባ መንገድ ቫሊ ለመደረግ የሚረዱን በጣም አስፈላጊ ፖይንቶችን ነው ማነሳ ሀይ እንዴት ናችሁ ለማታቁኝ ወዲት ነው የምባለው እንኳን ደህና መጣችሁ ዮድ ሃውስ እዚህ ቻናል ላይ እንደምታቁት ስለኛ ሴቶችን እናወራለን ከኛ ሚስጥሮች ስታካፍላችኋለሁ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦችን እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች በቃችሁ አድርጉ፣ አብራችሁ የዶል መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቲብ አልጎሪዝም እንዲወደው የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁ ይቆዩ። አንደኛው ሁሉም ወንድ ፍቅር ሳይዘውም ይሁን አንድን ሴት ወዷትም ሊሆን ይችላል ማወቅ ያለበት እቺ የወደዳ ሴት ወይም ወደፊትም የወዳ ሴት ልትሆን ትችላለች። ጀነራሊ ሴቶች አይምሮ ውስጥ አንድ ወንድ እንዳለ ነው፣ ምርጫቸው የሆነ ታይፓቸው፣ ታይፓ ራሱ ባይሆን ለትዳር ለፍቅር ህይወት ይሆናል ብላ የምታምነው አንድ ወንድ ከእሷ ጋር ኦልሬዲ ቦይፍሬንዷ የሆነ አለ። ግን ኢማጂኔሽኗ ነው እሱን እንዳይረሳ። ከአንተ ፍቅር ሲይዛት ከእሱ ጋር ልታላምድ ትፈልጋለች። በዛው ልክ ልትቀይርክ ልክ እንዳልሆነ ልትነግርህ ወይም ወደምታስበው ወንድ ልታመጣህ ጥረት ልታደርግ ትችላለች። ግን በዛ ጭሆታ ውስጥ በዛ ግርጎራ ውስጥ እስቲል መረዳት ያለብህ ለአንተ ጥልቅ ፍቅር እንዳላት ነው። ስለዚህ እንዴት አድርገ ነው አንተ እሷን ከአንተ ጋር እንድትላመድ አንተ ሪል የራስ ማንነት እንዳለ፣ ምትወዳቸው፣ የምጠላቸው፣ ምፈልጋቸው፣ ምታከብራቸው ዋጋ ምትሰጣቸው ነገሮች ህይወት ውስጥ እንዳሉ በደንብ ልታሳያት ይገባል። አብዛኛዎቻችሁ እዚህ ፓርት ላይ የምትሰሩት ስታት ፌክት አረድጉታላችሁ በቃ፣ ትወደኛለች ወይም ሴት ልጅ ትወዳለች ብላችሁ የምታስቡትን ወንድ ካራክተር ነው የምትጫወቱ። ለምሳሌ ገንዘብ ያለውን ከተጫወት ገንዘብ የምትወዱዋ ናት መታ የምታርፍብ ኦሪዮን ስታተስ ብቻ የአንተ ያልሆነውን ስፔሻሊ ወድሃት ስትሄድ ማንነትን እንድትለምደው ማንነትን እንድትቀበለው ማንነትን አንተ እንደተቀበልከው እንደምታከብረው፣ እንደምትወደው ከአንተ ጋር ተስማምቶ እንደሚኖር በሱ ደስተኛ ነው። ማንም ኢንተርፌር እንዲያደርግ ፍቃድ የማትሰውጥ ሰው መሆንህን ለሴት ልጅ ማስተዋወቅ መጀመሪያ አካባቢ እሺ ትሉና ተው እምትልህን ትተዋለ። እንደዚህ አታርገልቹ ነገር ታደርጋለ። ታስለምዷት አላችሁ፣ ግን እሷ እምታስበው ሐሳባ ውስጥ ያለ ሆኖ እንዳገኘችው ትክክለኛ ማንነትህ ከሶስት ወር ከአራት ወር በኋላ ትግል መቼም ያበቃል ሲወጣ የዛኔ የምን ይሆናል? ፀብ ውስጥ ገባ። በቃ የሊደር ሚናህን አልተጫወትክም። ቫሊድ መደረግ ሲኖርብህ መከበር ሲኖርብህ አተቀዋል ማለት ቀለል አድርጋ መናገር ትጀምራለች። ፓወርህን ሰጥተሃታል። መጀመሪያ ልክ እንደሆነች እንደሚገባ አስባለች። ማንንም ግን ለማንም ስላፈቀረው ብቻ የራሱን ማንነት ሊክድ ሊቀይርና ሊተው አይገባም። ሰዎች በሀሳባቸው እንዲያኖሩን ፍቃድም ምትሰጠው አንተና፣ እንደዛም ደግሞ መፍቀድ የሌለብህ አንተ ስለወቅ። ተረድታችሁኛል ብዬ አስባለሁ ሁሌም ቢሆንኛ ሀሳባችን ውስጥ ወንዳለ እንዲሆንልን እንዲያደርግልን ቢሆን ብለን የምናስበው ያንን ካራክተር ሁን ስትል እሺ አለ ማለት የ ሁለተኛ፣ ደግሞ እንደዚህ ነው የምትፈልገው ብለ እንድትወድ እንድታፈቅር በዛው እንድትቀጥል ብለ ማሳየት ያ አይሰራም። ማንነትን አስተዋውቃት በማንነት እንደማትደራደር አሳያት። ማንነት ሁሉም ሰው የራሱ ማንነት እንዳለው ልክ እሷን ወደ ተቀበለ አብራት እንዳለ እንድትቀይራት እንደማትፈልግ እየነገርካ አንተንም እንደዛ እንድታደርግ ያ ይሄ ኢማጂኔሽኗ እንደሆነ ይሄ መሬት ሊወረደ እውነታ እንደሆነ በመናገር ነው ሴት ልጅን ወደ ራስ ልታመጣት የምትችለው። ምንሆናለች እንዳትላት። ኦረዲትስ ሁሉም ሴት ጀነራሊ፣ ሁሉም ሴት ጋ ያለ ተፈጥሮ። ሁለተኛው ስለ ሴት ልጅ ወንድ ልጅ ማወቅ ያለበት ፍቅር ሳይዘው በፊት ቢሆን የሚመረጥ፣ ፍቅር ከያዘህ በኋላ ሊሆን ይችላል። አፍቅር ሀትም ዋት ኤቨሬቲኛው ፖዚሽን ላይ ከእሷ ጋር ብትሆን ስለ ወንዶች ያላትን አመለካከት ስለ ትዳርም ስለ ፍቅርም ያላትን በጣም ጤነኛማ የሆነ የተመረዘ ሊሆን ይችላል የትኛው ነው የእሷ የሚለው ማወቅ ግድ ይልሃል ዛሬ ስለ ወደድካት ስላፈቀርካት የምትችለውን ነገር የምትቀበለውን ነገር አሊያም ደግሞ እንዴት ብዬ ለማስኬድ የምትችላቸው ነገሮች ያሉ ሊመስሉ ይችላሉ ነገር ግን እንዳትረሳ ፍቅር ብቻውን አንድ ህይወት ውስጥ በቂ አይደለም በተቃራኒ ጾታ አብርሃው ያለው ሰው የራሱ ማንነት ሊኖረው ይችላል፣ የራሱ ተፈጥሮ ሊኖረው ይችላል። ግን አስተሳሰቡ ካንተ ጋር ኮኔክት ለማድረግ ከአንተ ጋር ግንኙነት ውስጥ ለመቆየት ካንተ ጋር የሚገባህን ቦታ ፍቅር ለመስጠት ያንን የመስጠት ልምድ ሊኖራት ይገባል፣ እንጂ በተቃራኒ ወንዶች ሲባሉ እንዲህ ናቸው እንደዚህ ናቸው በዚህ ገብተው ነው ወንድ ልጅ አላምንም ወንድ ልጅ እንዲህ ካደረገ እንደዚህ ነው ብላ ዝም ብለህ የምታወራው ነገር ካንተ ጋር ይሄዳል። አንተ እንደዚህ አይነት ማንነት አለ እንደምታውራው፣ ሁሉም ወንድ እንደዛ ነው። ለምን ይሄን ጥላቻ ኬታ አመጣችው የሚለው ጥያቄ መመለስ አለበት። ምክንያቱም ዛሬ ባላየ ባልሰማ ብታልፋ፣ ዛሬ እሷን ፍቅር ሲይዛት ከአንተ ጋር ልትተው ትችላለች። ሀሳቤን አስቀየርከኝ ልትችላለች። ግን ዲፕ ዳውን ካልተ ይሄ ኦልሬዲ አድሬስ ካላደረገችው ወይም አሳምናት እንደዚህ እንዳልሆነ እንድትቀበል ካላደረካት እዛ ኢሹ ላይ ካላወራችሁ፣ እመነኝ ዋጋ ትከፍላለህ። ስለዚህ ስለ አንድ ሴት ሁሌ እኔ በፍቅር አላምንም፣ እኔ ፍቅረኛ መያዝ አልፈልግም፣ እኔ በሪሌሽንሽፕ አላምንም፣ እኔ ማምነው በዚህ ነው። ወንድ ልጅን ሰለማ አላምን አብሬው፣ ለምንድን ነው እዛ ቦታ ኢንቨስት ማድረግ የሚያስፈልግ? ሀሳቧን አስቀይራታለሁ፣ እንድትወደኝ አደርጋታለሁ፣ ምንም ብትለኝ ምንም ብታደርግ እችላታለሁ የሚል ሀሳብ ጊዜን ያስፈልሃል፣ ትራማ ውስጥ ይከትሃል። በቃ ሁሌም ደግሞ ከሷ እንደማይሆን ምክንያቱም ወረዴ እሷ አምና የምትኖረው ህይወት ነው። በቃ ያ ዳርክ ሳይዷ ነው። ያንን ግን በፍቅር አሸነፈ ታዲያ አውርተህበት ነው እንዳልኩ ችለህ ወይ አልፈሃት ወይም ችግር የለውም በሚል አይደለም። ከሷ ጋር ተወያይተህበት ልክ እንዳልሆነች አሳምነህ ሀሳቧን እንደቀየረች ልክ ነህ ብላ እስካልነገረች ምንም ጥቅም የለውም። ባይ ዘ ወይ እንዳልኩ በሆነ ነገር ከፈራ አድርገው። ስለዚህ ለማውራት መሞከር ይሄንን ፓርት ማየት የግዴታ የግድ ነው። በቃ አብራት ለመሆን እንዳልኳችሁ ብዙ ነገር ያስፈልጋል። አብሮ ለመሆን ፍቅር ብቻ ወይም የፍቅር ስሜት ብቻ እና የተቃራነ ሰው እሽታ ብቻ አይደለም። አንድ የፍቅር ግንኙነት ውስጥ አብሮ የሚያቆየው ለጊዜው ሊሆን ይችላል፣ ነገር ግን እንደ አጋጣሚ መዝለቅ ወይም ማዝለቅ ብትፈልግ ምንም ጥቅም የለውም ኪሳራ ብቻ ነው። ስለዚህ ስለ ወንድ ልጅ ስለ ፍቅር ግንኙነት ስለምንም ነገር ይሁን ብቻ ያላትን ከአንተ ጋር የሚያገናኛትን ነገር ላይ ፖዘቲቭ ቲንከር ካልሆነች ወይም መርዛማ እንዳልሆነች ማወቅ አለብህ። ሶስተኛ ተመሳሳይ ኢነርጂ ልክ እንዳለ እንዳንተ እንዳላት ማወቅ መቻል አለብህ። ለሴት ልጅ ፍቅርን ከመናገር በፊት ፍቅረኛ ከመያዝም በፊት ፍቅር ውስጥም ሆናችሁ ተመሳሳይ ኢነርጂ እንዳላት ማወቅ መቻል አለብን። ምክንያቱም ተመሳሳይ ኢነርጂ ከሌላት ለምሳሌ ቀጣይነት ያለው ነገር አንተ እያሳየሃት እሷ ማታሳይ ከሆነ የሆነ ሰዓት ሞቅ ደመቅ ብላ የምትቀርብ ከሆነ ስትቀርባት የምትሸሽ ከሆነ የሆነ አቴንሽን ስትሰጣት ደስተኛ መሆኗ የምታሳይት በሆነ አጋጣሚ ያንን አቴንሽን ስታነሳ የመቀዝቀዝ ልክ እንደ ፍቅረኛዋ ወይም ግንኙነት ውስጥ እንዳለች ሴት አክት ማታደርግ ከሆነ የግዴታ ቆም ብለህ ልታስብ ይገባል። ሪጀክት መደረግን መፍራት አንድ ነገር ነው። አልፈልግህም መባል በጣም ትልቅ ነገር ነው። አካሄዱን ካወቅክበት እንዴት ያችን ፕሮሰስ ማለፍ እንዳለብ እንዴት አንድል ማድረግ እንዳለብ በራስ መተማመንም መገንባት ከቻልክ በጣም ተራና ቀላል ነገር ነው። ባይዞ እንደምታስቡት የሚያስፈራ ነገር አይደለም። እንደውንም እሺ ብላ አብራ ገብታ እንደዚህ ቃቃ እያደረገችው በላይፍም፣ በገንዘብም፣ በጊዜህም፣ በአቅምህም በወጣትነትም ከምትጠቀም ምን አለ እቺ ሴት አትሆነኝም የሚለው ውሳኔ ላይ እንድትወስን ይረዳሃል። አቅም ታሳያለች። ሴት ልጅ ስትፈልግ ተመሳሳይ ኢነርጂ፣ ተመሳሳይ ትኩረት፣ ተመሳሳይ ፍቅር፣ ተመሳሳይ እንክብካቤ፣ በተለይ ቀጣይነት ያለው ይሄ የመጥፋት የመቀዝቀዝ ፍቅር የመስጠት ከዛ ደግሞ ፍቅርን የመደበቅ ፋይት አለማድረግ፣ ይቅርታ አለመጠየቅ፣ ኃላፊነትን አለማወቅ ሴት ልጅ ላይ ከወደደች የማይጠፉ ነገሮች ነው። ይሄንን ልታሳይ ካልፈለገች ይሄንን የምትደብቅ አይነት ከሆነች ሁሌም አንተ እንድትለፋ የምታደርግ አይነት ሴት እኮ ከሩቁ ታስታውቃለች። ወይም ሬድ ፍላግ ብለህ ልጠራ ትችላለህ። አንድ ሴት ልክ ስትወድህ በአፏ በአንደበቷ እንደምትወድህ እራሱ ባትነግርህ አይኗ፣ ከዚህ በፊት ነግሬያቸዋለሁ፣ ሰውነቷ፣ እያንዳንዱ እንቅስቃሴዋ ያሳብቅባታል። መደበቅ አትችልም። ሪያክት አለማድረግ አትችልም። ያንን ሪያክሽን ግን የምታሳይቅ ወይ ከሌላ ሴት ጋር ስታይ ከሆነ ወይም በቃኝ ብለህ ርቀትን ጠብቀ የራስን ላይፍ ስትቀጥል ከሆነ እነዚህ ቅናትም እንደምትፈልግም እንደምትወድህም ማተር እንደምታደርግ አንተ እሷ ህይወታ ውስጥ አክት ድራማ የምትሰራ ከሆነ እቺ ሴት መርዛማ ናት። ለፍቅር አትሆንም። እኔ ወደድኳታ፣ አፈቀርኳት ግን ይህንን እታገሳለሁ የሚል ጥያቄ መመለስ መቻል አለብህ። ፍቅር ሲመጣበት የሚመጣበት ሲመጣ ፋይት የሚደረግበት ቦታ እንደሆነ ኃላፊነት ያለበት ፍቅርን ማጣጣም ወይም ደስ የሚል ብቻ ፋይት ያለበት ቦታ ግዴታ ማለት ነው። ምክንያቱም በተጣላ ቁጥር ትተዋወቃለ፣ በአወራ ቁጥር ግንኙነት እየጠነከረ እያደገ ነው የሚሄደው እንጂ አንዱ ለማኝ አንዱ ተለማኝ፣ አንዱ አቴንሽን ፈላጊ አንዱ ሰጪ፣ አንዱ አሳዳጅ አንዱ ተከታይ፣ እንደዛ መሆን የለበትም። ከመጀመሪያ ጀምሮ ወደድኩሽ የሚለውን ፓውር እንዳትጠቀምብን። እንደዚህ አይነት ባህሪ ያላት የላትም የሚለውን ፍቅር በመስጠት ብቻ ልታቀብ ትችላለ። ስለዚህ ተመሳሳይ ኢነርጂ ከሌላት ቆም ብለህ ልታስብ ይገባል። ስለ ሴት ልጅ ማወቅ ያለበት ከአንተ የተሻለ በተለይ እሺ ካለች ካፈቀረች ከወደደች ከአንተ የሚበልጥ ኢነርጂ ብቻ ነው የሚታይባት። እንደ ሴት ይገባታል እንክብካቤ፣ ፍቅርም ትኩረትም ምንም። ግን ይሄን ከአንተ ብቻ ከጀመራችሁን በኋላ የምትጠብቅ ከሆነ ቅድም የዘረዘር ከሆነ ድራማ ምሰራ ከሆነ ከባድ ስለሚሆንብህ ስለ እንደዚያ አይነት ነገሯ በግልጽ ልታቂ ይገባል። ምን አይነት ካራክተር ነው ያላት ምን አይነት ጌም ነው የምትጫወተው? ሪል ናት የሚለውን ጥያቄ መልስ። አራተኛው የምታምናት አይነት ሴት ናት ወይ? ሁሉም ወንድ መመለስ አለበት። ምክንያቱም እናንተ እና እኛ ፍቅር ላይ ሊሆን ይችላል ግንኙነት ላይ አንድ አይነት ነገር የለንም። ለምሳሌ አንድ ሴት በጣም ፈጣን እርምጃ ልትፈልግ ትችላለች። ቶሎ እንድታገባት፣ ቶሎ ግንኙነታችሁ እንዲጠነክር ቀለበት ልትፈልግ ትችላለች። ደህና የአንተ ላይፍ ስትራግል አለ እኔ እንደዚህ እንዲሆን ይህንን እንድስካሸንፍ እስክተው ይሄንን እስካስተካክል ጊዜ ስጪኝ ለሚለው ጥያቄ ምን አይነት ምላሽ አላት? ወዲያው የሚፈጠረውን እያንዳንዱን ኬስ ተጠቅመ አይ አንተ አትሆነኝም፣ እኔ ሳስበው የግንኙነት አይዘልቅም፣ እኔ እንደዚህ ልጠብቅ አልችልም፣ እንደዚህ ልሆንልህ አልችልም የሚሉ ሀሳቦች ካላት፣ አሁንም በድጋሜ ይሄንን ማወቅ እዚህ ነገር ላይ ማውራት መቻል አለብህ ከምትወዳት ሴት ጋር አሊያም ደግሞ ከምታፈቅራት ሴት ፍቅር ከመጀመርም በፊት አንድ ሴት መታመን የሚባለውን ቃል ከቺቲንግ ባለፈ ነው ሴት ልጅ ካፈቀረችው ትኩረቷ አንተና አንተ ላይ ብቻ ነው ያንን ትኩረቷን በቀላሉ የሚያሳጣት ወደ ሌላ ቦታ እንድትሄድ የሚያደርጋት ፑሽ የሚያደርጋት በዚህ እሹ ላይ አለማውራት ነው ትታመንልኛለች ወይ አንተ በስራ ምክንያት ቢዚ ስትሆን ማንም ሰው ቢዚ ቢሆን ፍቅሩን ያሳያል ፍቅርህን እያሳያት እየተንከባከብካት እየጠበቅካት በግልጽ ላይፍህን እየነገርካት ነገር ግን እስቲል ማጠብቅ ከሆነ ማትችል ከሆነ ጊዜ ማሰጥ ከሆነ ግንኙነታችሁ ወዲያው እንዲያደግ የምትፈልግ አይነት ሴት ካራክተር ካላት ይሁን ብላ ልትገባበት አትችል። ምክንያቱም ህይወት እንዳሰብካት የምትፈልገው ፖይንት ላይ ካላመጣች አሁንም የእሷንም ያንተንም ጊዜ ነው የምታሳጣት። በጣም በቀላሉ ግን እንዴት ናት ይቺ ሴት? ስለ ፍቅርም ስለ ፍቅር ግንኙነትም ያላት እሳቤ ምን ይመስላል? ከወንድ ልጅ ምን ትጠብቃለች? በቀላሉ አንዳንዱ ገንዘብ ያለው ይላል። አንዳንዱ መልክ ያለው፣ አንዳንዱ ስብናው እንደዚህ ከሆነ እንደዚህ ከሆነ ችግር የለብኝ ይላል። አንዳንዱ ደግሞ እኔ ኦ ወዲያው እንዲህ ካላደረገ እንዲህ ካልሆነ አልፈልግም ይላል። ስለዚህ ትሩ ኢንቴንሽኗ ኦ ምንድን ነው? ፍላጎቷ ምንድን ነው? ታማኝ ታማኝ ናት ወይ? ፍቅር ለሚባለው ቦታ ትመጥናለች ወይ? እንዴት ነው? አሁን ያልኩን ነገር ማለት ነው፣ በሷ አይን አንተ መመለስ አለብህ። በርግጥ ግን አንተ ደግሞ ሞር ስታውቀው ቀለል እናደርገዋለን ነገሩ ማለት ነው። ትክክለኛ ኢንቴንሽኑን ገንዘብ ያለውን አግብቻ መኖር ነው ከሆነ ከዚች ጋር አንተ ገንዘብ ከሌለ እንዴት ነው ልትስማማ ምትችለው? እኔ ትክክለኛ ኢንቴንሽኔ ጥረት የሚያደርግ ለላይፉ የሚለፋ ፓሽን ያለው ግን ጊዜ የለኝም ወድ ያለው ግን ጊዜ የለኝም ካለችም፣ ተመሳሳይ ደግሞ እኔ እሱ እንዲህ ሲቀየር ይውደደኝ ጠብቀኝ ከባከብ እንጂ አለሜን ሰጠዋለሁ እኔ ችግር የለብኝም ምትል ሴት ነው ምፈልገው። ምንድን ነው የምትፈልገው አንተ ጥያቄህን መመለስ ከአንተ ጋር ማች የማታደርግ ከሆነ በጊዜ በኋላ ተናደ ሌላ ነገር ውስጥ ከምትገቡ ሌላ አለ ውስጥ ሌላ ትግል ውስጥ እኔ እንዲለፍቼባት ለፍቼበት እንዲያርጌላት እንደዚህ ወጥቼ እሷ ግን ምናምን የሚለው ሐሳብ ውስጥ እንዳትገባ ይረዳሃል። ምን አይነት ወንድ ነው የምትፈልገው? ታማኝ ናት ወይ? ለእኔ አይነት ካራክተር ወይም እኔ ለምፈልገው አይነት የሚለውን ጥያቄ ለመለስ እስካሁን ያነሳውላቸው በቂ ነው ብዬ ነው ማስበውን ለመናገር እስካሁን ያነሳዋቸውን ነገሮች ከመውደድ በፊት ብታቅ ወይም ወደ ሀትም ከመውደድን ከመናገር በፊት ስለሴት ልጅ ትሩ ኢንቴንሽን ለምሳሌ ፍላጎት፣ ባህሪ፣ ወንዶች ላይ ፍቅር ላይ ምናምን ያላትን አመለካከት ጄኔራላይዝድ ስናደርገው፣ እነዚህን ካወክ በራሱ እንዴት አድርገህ ልትመራት እንደምትችል፣ እንዴት አድርገህ ልትቆይ እንደምትችል፣ እንዴት እንደምታከብርን በቀላሉ ታስተምራታለህ። ሀሳብ ከወደዳችሁት ላይክ አርጉ። ከጠቀማችሁ ለሌሎች ይጠቅማሉላችሁ ከአመናችሁ ሼር አርጉ። በሌላ ቪዲዮ በሌላ ሃሳብ ተመልሼ እስክመጣች ሰላም።